እንግዲህ ተመልካቾቻችን ዛሬ አሪፍ እንግዳ ጋብዤላችኋለው። በትወና በማስመሰል በጣም የምትታወቅ ከሁለት ሚሊዮን በላይ ተከታዮች አሏት፣ ቲክታከር ናት፣ ዩቲን አስትባላለች። ልዩ የኢድ አልፈጥር በዓል እንግዳ አድርጊያታለሁ በክብር ያው እንኳን ለኢድ አል ፈጥር በዓል በሰላም አደረሰን። እንኳን አውራ ደረሰን። አዎ። በጣም የሚገርመኝ ነገር ዩቲ ስምሽ ነው ምንድን ነው? እስከዚህ ልጀምር፣ ዩቲ ና ናስ ምንድን ነው? ዩቲ ስሜ አይደለም፣ ስሜ ሃያት ናስር ነው። ሙሉ ስም ሃያት ናስር። አዎ አዎ። ሃዩቲ ነው የሚሉ ሳይቆላምጡኝ። እሺ። ከዛ መሱድ የሚባል ጓደኛ አለኝ። ሃዩቲ ይረዝማል፣ ሃን ልተውና ዩቲ ልበል አለ። በቀልድ ነው ያለኝ እሱ እሱ ነው ያወጣልሽ? አዎ ጓደኛሽ ነው ጓደኛሽ ነው ማን ይባላል መሱድ አለ እዚሁ አዲስ አበባ ስለዚህ በጣም ታዋቂ ስም እንዲህ አድርጎት አለ የተለየ ስም ሰጥቶኛል ለእሱ ለእሱ ለእሱ ግን ሀያት እኮ አይታወቅም አሁን ብዙ ሰው አያውቅም ሀያት እንደሆነ ቲክቶክ ላይ አልተቻለሽም ከሁለት ሚሊየን በላይ ነው ተከታዮች አሉ ማለት ይሄን ሁለት ሚሊዮን ተከታይ የኖረሽ በምን ምክንያት ነው ታስቢያለሽ? ምን ስላደረኩ ኖሮች ታስቢያለሽ? እኔ ያው ቲክቶክ ስራው ማዝናናት ነው የመጀመሪያ ስራው እንደዛ ነው። ቢበላሽ ማለት እንግዲህ ከድሮ ጀምሮ የሚያውቁኝ ሰዎች መተዋል እየተከተሉኝ እና በስራ ይመስለኛል፣ ሌላ ነገር ያለ ይመስለኛል። በስራሽ በጣም ብዙ የሚያስቁ ነገሮች ምናምን አያለሁኝ እንዴት ማለት ምን ላይ ነው የሚያተኩሩት? አንቺ ኮንተንቶች ሊፕሲንክ ነው ማስመሰል ላይ ነው ብዙ ጊዜ የምሰራው ሊፕሲንክ ነው። ሰው ቀላል ይመስለዋል፣ ግን ያው ቀላል አይደለም። እንዴ ከባድ ነው እንጂ። እኔ ከበረከት ጋር መጥቼ እዚህ ሞከርኩት እኮ አይደለ? ሞከርኩት ምን ሲያስመስል እኔ ላስመስላቸው። ተደጋግሞ የተቀረበት ነው በጣም ከባድ ነው። እኔ አሁን ለምሳሌ የወንዶች ጉዳይ ሰርቻለሁ። ድሮ ነው እንግዲህ የሰራሁት ምናምን እና ለአንድ ቪዲዮ በጣም የሆነ በትንሹ ከአራት ሰዓት በላይ ፈሽቶብኛል ለመሸምደድ ምናምን በጣም ነው ማለት በጣም ነው እንትን የሚለው ኢንተርናላይዝ ማድረግ ይፈልጋል በደንብ በደንብ እንዴት ጀመርሽ ቲክቶክ እንደው አጀማመርሽን ያችንን ፖይንት ልትነግር ትችያለሽ ብዙ ነገር ብዙ ጊዜ ተናገሩ ያሉት ትንሹ ያው በአጋጣሚ ነው ዝም ብዬ ነው የጀመርኩት ስልክ ስላለኝ ብቻ ነው የጀመርኩት እና ደግሞ ፍላጎቱም ነበረኝ ፌመስ መሆን በጣም ነው የምፈልገው፣ ግን እንዲህ ፌመስ ሳይሆን ከካሜራ ጀርባ ነበር የምፈልገው። እንደ ቅድስትን ታውቃታለህ? ቅድስት ይልማ ነፍሴ ናት። ነገርን በተመሳሰልን በጣም ነው ማደንቃት እና እንደ እሷ ነው መሆን የምፈልገው። ከካሜራ ጀርባ ፌመስ መሆን ነው የምፈልገው። ከዛ እንግዲህ ከካሜራ ፊት ፌመስ ማለት ተማሪ ተማሪ ዩኒቨርሲቲ ተማሪ ዩኒቨርሲቲ ተማሪ እዛው ዩኒቨርሲቲ ተማሪ ሆነሽ ነው የጀመርሽው? አዎ እዛው ነው የጀመርኩት። አዎ ቲያትር ትሞክራለች አሉ ይኖት፣ ሰርቼ አላውቅም ድሮ ድሮ ተማሪ እያለሁ እንደ ለ ለምርቃት ምናምን ምናምን መድረክ ላይ ቆመን እና አውራ ነበር ምናምን። ፊልም ፊልም ሰርተሻል? አዎ። ግን ስለ ፊልሙ መናገር አትፈልጊም ማለት? መናገር ሳይሆን አላየሁትም አላይሽውግን ተውነሻል? ተውኛለሁ። ግን የመጀመሪያ ስራ ስለሆነ ትንሽ አይከበደኝ ይመስለኛል። ለዛም ነው አፍራለሁ ካየሁት እያልኩ ነው የማለው። ማለት ዩቲ አሁን በልጅነቷ ምን አይነት ልጅ ነበረች? እንደው አስቂ ናት ወይ ዝምተኛ ናት? ምን አይነት ልጅ ነበረች? ምናልባት አሁን ላለን ስራ የልጅነታችን ነገር አስተዋጽኦ የበረከተ ይመስለኛል። ምን አይነት ልጅ ነበረች? እንግዲህ አሁን ማለት ይኖርብኝ ይኖርብኛል ግን አስቸጋሪ ይመስለኛል ነበርኩ ብዬ አስባለሁ። ለምሳሌ ማስቸገ ለምሳሌ ምን የምታስታውሽው ነገር አለ? አስቸገ በጣም እኔ መሰለኝ በጣም ተደባዳቢ ነኝ ምናምን ወላጅ በጣም የሆነ በባወር አራቴ ሆና ምናምን ምናምን እባላለሁ። ሁለት በጣም በጥባጥ ነበርኩኝ ብያ ወንዶቹ ምን ሰደው ደብዬው ሴቶቹ በጣም ነው መጣ ከወንድ ጋር እጣላለሁ፣ በጣም እጣላለሁ፣ እፈናከታለሁ ምናምን ትንሽ ወንዳ ወንድነት አለሽ መሰለኝ። ብዙዎቹ ቪዲዮዎችን ሳይ ወንደዚ አይነት ነገሮች አሉ። እስቲ የተወሰነ ቪዲዮ ተመልክተንን። አሎ፣ ሰላም አለይኩም። ሙርሺዳ ገባሽ በሰላም ወላ ተገናኘሽ? ተሁሉም ጋ ሁሉ አገር ሰላም ነው። እናት ነጭም ባህላል አፈቅሽኝ እኮ የእኔ ቆንጆ እንዴት እንደናፈቅሽኝ፣ ወላሂ አላሁ አክበር፣ እንዴት እንደሚያደርገኝ ምናለ ከአንቺ ጋር በገባው በቃ ትናፍቅኛለሽ። ለማንኛውም ማለት ነው በጊዜ ወደ አሁን ወደ ከተማ ትናፍቅኛለሽ ሙርሺ ያው በምናቀው ነገር ሙርሹ፣ እንደምንም ብለሽ ከቻሳ በምን ልብሶቹን ከየት ነው ብዙ ጊዜ የአባቴን ነው የምጠቅመው። ወንዶች ሲሰራ ይሰጡሻል። በጣም ጥሩ። ማለት አሁን እነዚህ አይነት ስራዎች በምን መስፈርት ነው የምትመርጫቸው?

አንድ አለኝ በጣም ያለፋኝ ስራ ቲክቶክ የደበቀብኝ በጣም እንትን ነው ብሎ ሴንሲቲቭ ነው ብሎ የደበቀው ስራ አለኝ ና በጣም የምወደው ስራዬ እሱ ነው። የለፋውበትም በጣም ሙሉ ቀን ነው ይዋል ነው ምናም ምናም እሱን ቪዲዮ ትንሽ እወደዋለሁ። በደምብ ታጨንቀንበት ነው የሰራ ነው። ሌላ የአድዋውም ቆንጆ ነው። ብዙ አሉ ብቻ መወዳቸው። እሺ ሁለተኛ የአድዋውንም በጣም ወደዋለሁ። ስ አንድ ሚሊዮና ቪዲዮ ናይ እስኪ ወደ እኔ እኔ ደክሞኛል። እኔ ወደ አንቺ ልምጣ? ወይ፣ በጣም ደስ ይለኛል። ኦኬ ማይ ሲስተር፣ ምን ነው ያመሃል እንዴ? አይ በሽታዬ፣ ምናልባት አንቺ ሳትሆኝ አልቀረሽም ብዬ ነው። ልቀፍሻ? እኔ አፍራለሁ። ዋ ልሳምሻ? ኧረ እኔ እፈራለሁ። ምን አሳፈረሽ? ሰው ያየናላ። እና ታዲያ ቤተሰቦቻችንን ጠይቀን እኔ አንቺን ነው አዎ በጣም ጥሩ ብንሄድ ይሻለናላ። ኦኬ

ይሄን ሜካፕ የሚያደርግሽ ማን ነው? ጺሙን ምናምን ራሴ ነኝ። ኧረ እባክሽ። ቤት ውስጥ ብዙ ጊዜ ብዙ ጊዜ ለራሴ በራሴ የምትቀርጩ ስንት ካሜራኛን እየቀረጸ እናንተ ገርማል። በጣም ማለት ቲያትር ትመለከቻለች ብዙ ጊዜ ከእነሱ ብዙ የምትማሪ ነገር አለ። ከአክቲንግ ምናምን ለመማር ብለሽ ነው ምትገቢ ወይስ ለመዝናናት? ገጽ ለመናገር የፊልም ደራሲ መሆን ፈልጋለሁ። ለዛም ነው የምገባው። ቲክቶክን ያው ብዙ ጊዜ ማልቀጥልበትም ወደዛኛው እ ስለዚህ በፊልሙ ኢንዱስትሪ ጠብቅ ይሻል ያው እንደ ግዴታ ነው ግዴታ ነው ምቶ ጁ ተዋናይን ማለት ከወንድ ወይስ ከሴት ከወንድም ከሴት ከአንድ ብዙ ሰሙ ያቅ ይመስለኛል። እንግዳ ሰው ሀብቴን ቀና ብዬ ራሱ ማየት አልችልም። እሱን በጣም ነው የምውደው። ቴዲን በጣም በጣም አድርጌ ነው የማደንቀው። በጣም ከሴት ከሴት ብዙ አሉ። ሙላለምን በጣም ነው የምውዳት። እንደምታደንቂያችሁ አውቃለሁ ታገናኝተንም አናውቅም፣ ከድለወርቅ ጋር አሁን ለምሳሌ ታገናኝተን አናውቅም፣ ከቴዲ ጋር ሁሌ ነው ይነግሩታል፣ ነው እኔ ቀና ብያ ላይም ይነግሩታል። ሌላ ነገር እንዳያስመስልሽ ግን፣ ማለት ሰዎች ምን ይሉሻል? አሁን እንደዚህ ይህን ስንት ሰሪ ምንድን ነው ምን አይነት ነው የምታስተናግጂው? ብዙ አለ በብዙ የሚወድም የሚጠላም ሰው ያው አለ። ግዴታ ነው ከሰራ ጠላትም አለ የሚወድም ሰው አለ። እኔ በደንብ ማተኩረው የሚወዱ ላይ ነው እንጂ የሚወዱ ላይ ነው። በጣም ቆንጆ ቆንጆ ነገሮች አሉ፣ አስተያየት አለ በጣም ከሊፕሲንግ ውስጥ በራስሽ ፈጥረሽ የሰራሽው የቲክቶክ ኮንተንት አለ አለ። በምን በምን ዙሪያ ትኩሩ ናቸው? ያው ቀልድ ነው ብያለው ቅድም ገብ ያለው። በራስሽ ፈጥረሽ

እሱ ባይዘው የወሊሶ ሰው ነው፣ የአዲስ አበባ ሰው ነው ግ ወሊሶ ተምሯል። ድሮ ነው የማውቀው አለ። አሁን አለ፣ በሌላ ቪዲዮ ምናምን ማግኘት ይችላል። ሰው ሞርሾ የሆነ ነገር ቀበጥ ነገር አለ። ድሮ ነው ግን፣ አሁን በቃ በደንብ ይመሳል ግን በደምብ ምን ላድርግ? ምን አማራጭ አለኝ? ማለት አሁን ቲክቶክ ቲክቶከር በመሆንሽ ወይም ቲክቶክ በመምጣቱ ምን ጠቀመሽ? ምን አልጠቀመኝም? በደንብ ጠቅሙኛል። በደንብ የምፈልገውን ሕይወት ነው የምኖረው። ወደዋለሁ። ቲክቶከር በጣም አስራዊን ወደዋለሁ። ፋይናንሻልም ጥሩ ነዋል። በጣም ጥሩ የሶሻል ሚዲያ ፕላትፎርም ሆኗል። ከድሮ ከሚኒስትሪ አሁን ጥሩ የማስታወቂያ ብዙዎች የሚተዋወቁበት በዛ ነው። ቲክቶከር ባቶ የምንትሆኝ ነበራች የመንግስት ሰራተኛ ምናልባት ኮምፒተር ሳይንስ፣ በቢዝነስ ማኔጅመንትም ተምሬያለሁ፣ ሌላም ተምሬያለሁ። ሁለት ዲግሪ አላት። ሁለት ዲግሪ አሁን ሙሉ ስራሽ ቲክቶከር፣ ይህ ነው ስራሽ? ደንበኛ የሚዲያ ባለሙያ ሆነሻል። ማዘር በጣም መም እናቶቻችን ሁላችንም ይንከባከቡ እና ግን ማዘር በጣም ይንከባከቡ በጣም በጣም እናትሽ ነገር እናቴ አልኩልሽ፣ ኃይለ ማርያም ትባላለች በጣም ቆንጆ እናትን ያለኝ በጣም ደርበብ ያለች ስታያት እራሱ ደስ የምትል እና የመንግስት ሰራተኛ ናት። በጣም አዎ፣ በደንብ አድርጋ ነው ያሳደገችኝ። በደንብ እኔ ፋራ ነኝ ይልሃል እኮ በጣም ነው ማለት አሁን እናቴም ትወደኛለች፣ ግን ያንቺ ደግሞ የተለየ ነው ምናምን እና ጠይቃት ብለውኝ። በደንብ ነው ያሳደገችኝ። ገቢ ራሱ በጣም በደንብ ነው እንትን ያለች በደንብ ነው የምትልክልኝ በጣም ከደሞዛ በጣም ቀናንሳ ነው የምትልክልኝ ምናምን እና ምንም ያሳድግናትናትናትናትናትናቶች በጣም ደስ ይላሉ። እዚህ ልጆች ማለት የንግድ ስራ ሰርተሽ ታውቂያለሽ? ነጋዴ ነበረች፣ አልጠይቃታለሁ። ነጋዴ ነግጄ አውቃለሁ። ድሮ ሰባተኛ ክፍል ስምንተኛ ክፍል እያሉ መሰለኝ ሽጬ አውቃለሁ። ገበያ ቁጭ ብዬ እንቁላል ሸጫለሁ። ማዘር ለካውሽ ነው? እንደው በራስሽ ነው? ማዘር ነጋሪ ናቸው? እንደ አይደለች ማዘር፣ በዛ ብትቸገር ተቸገርኩ የማትል ሰው ናት። እና በሰዓቱ ምንም ነገር አልነበረም ቤት ውስጥ። ከዛ ያለው አማራጭ እንቁላሉን መሸጥና እንጀራ መግዛት ነው። ሊደብራት ይችላል። ሊደብርሽ ይችላል እንግዲህ እሳቸው ምን ያህል ጎበዝ እናት እንደሆነ። በጣም በጣም እዛ በቃ ወጣሁኝ እና እንቁላል ሰማንያ ሳንቲም ነበር መሰለኝ። በደንብ ኔ አርጀት አየክ አርጅቻለሁ። ሰማንያ በሰማንያ በሰባ አምስት ሳንቲም ሽጨ የገባውና እንጀራ ገዝተን ሽሮ በጣም በላ። ሰማንያ ብር ሽጠሽ ሰባት እንቁላል በሰባ አምስት በሰባ አምስት አለ ስንት ብሽች ጠቃለ እኔ አላውቅም። አይቀርም ዞሮ ዞሮ ይቆያል ወይ ላቆይ ይችላል እንጂ ማግባት አይቀርም። በቀጣይ ምን መሆን ነው የምትፈልጊው? በቀጣይ ያው ቅድስት ልማን፣ ቅድስት ልማን፣ ቅድስት ልማን ስም ያው ተገናኝታችሁ ታውቃላችሁ? አዎ በደንብ የሆነ ጊዜ ተገናኝተን ፎቶ ሊያነሱን ምናምና ከዛ ዙሪ ምናምና ብለን፣ እኔ ወደ ካሜራ እንዲ እያለቀስኩ ነው። በጣም ነው መወዳት። የመወዳት ስለ የመወዳቶች ብቻ አይደለም የምር ወላሂ፣ በደንብ ነው መወዳት። የሆነ ጊዜ ቪዲዮ ላይ ኮመንት አድርጋልኝ ኢንስታግራም ላይ ቪዲዮ እራሷ አለኝ እያለቀስኩ። በጣም በጣም እንትን ነኝ። የተለየ ገጠመኛለች በቲክቶክ ዓለም ውስጥ አሁን ለምሳሌ በዚህ አራት አምስት ዓመት ውስጥ ያጋጠመሽ ማትረሹ ገጠመኛል ማርሻው ገጠመኝ ያን ያል የለኝም፣ ግን የሆነ ሰዓት ላይ ከአዲስ አበባ የሆነ ወንድ መጥቷል። በአጠያይቆ ቤቴን ምናምን እና እስካሁን ድረስ ለምዶ የማትጋቡት ይሉኛል። እኔ አላውቀውም፣ ልጁ አይቼውም አላውቅም ጭራሽ። እና ቤተሰቦች ያው ጓደኛ ይመስሏቸዋል። ይሁን አላውቅም። እንግዲህ ለምዶ የማትጋቡት የመጣ ሰሞን ሁላ በርበሬ ይዘጋጁ፣ ንገሪን በግልጽ ምናምን እያሉኝ ነበረ። እና እሱ ነው ትንሽ ገጥ በጣም አድንቆሽ ቤት ይመጣል። ከአዲስ አበባ መጣ ለያይኝ ከአዲስ አበባ እኔ አላውቀው ወሊሶን ይመጣ ከአዲስ አበባ ወደ ወሊሶ ሁሌ ሁሌ ብዙ ጊዜ እውነትሽን ነው። ምንድን ነው ተስፋ የሚያስቆርጥ ብዙ ነገር አለ ብዙ ነገር አለ ግን ተስፋ መቁረጥ የለብንም እኮ ብዙ ነገር አለ። ለምሳሌውን ምንም ቪዲዮ ሰርቼ ኮመንት ማንበብ በጣም ደስ ይለኛል። የአድናቆት ኮመንት ሳነብ በጣም በጣም ያስደስተኛል። በቃ ስራ ሰርቼላቸው ለድርጅቶች ሳይመሰግኑኝ ምናምና ደስ ይለኛል። ኮመንት ላይ እንዴት ነሽ? ብዙ ጊዜ አንዳንድ ሰዎች አሁን በማህበራዊ ሚዲያ ስድብም አለ፣ አድናቆትም አለ። አንዳንድ ኔጌቲቭ የሆኑ አስተያየቶች ላይ እንዴት ነሽ? ምን ያህል የመቋቋም ችፍታሽ? ምን ያህል አይመስልሽም? ምንም ነገር አይመስለኝም። እንደ መንሱር ነሻ? ምን ይላል እሱ? ምንም ግድ የለኝም ነው ው በቃ፣ ይሄ ስትላመደው ይሁን። እኔ አላቅም። ለምሳሌ አሁን ድሮ ዘፋኞች ምናምን ይሄ በደንብ የሚሰደጉ አሉ አይደል? ዘፋኞች ምናምን ለምደ ማይተዉት ይተውት። ላለው ለራሴ በቃ ቤት ውስጥ ሰው ከደበረው ምን እላለሁ? ግን ሳስበው በጣም ምንም ለምዶት ይመስለኛል። ምንም አይመስለኝም። ለነገሩ ኮመንት ካዳመሽ ምንም ስራ መስራት። አዎ ጥሩ ጥሩ ነገር ወስደሽ ያኛውን ነገር ደግሞ መተው እንጂ ያን ነገር ኔጌቲቭ አስተያየት ካሰብሽ፣ ካስገባሽ ምንም ስራ መስራት እዚህ መቶ ነበር። ባለፈው፣ ኦኬ እና ከዩቲ ጋር ልትጋቡ ነበር የሚባለው ስለው ውሸት ነው በደም ውሸት ነው። ምን ተሰማሽ? እንግዲህ እንደዚህ ይባል እኔ አላቅም። በደም ሬት ተወራ በደም ፎቶዋችንን ሁላ ኤዲት ይያረጉ ምን ፌስቡክ ላይም በጣም ብዙ ፔጆች ላይ ምን እንደሆነ ምን ነው እኔ አላቅ ምን እንደገ አው ዝም ብሎ አግዳጥሞ ነው አው ሊሆን አይችልም። አራባካቹ ለምታጋጥሙ ሰዎች አረረረ ስለዚህ የዩቲ ገና ነው። ምን ተበቀው አው ኢንሻአላ። እንዴ ስለናትሽ ብቻ ጠየቅኩሽና፣ ምን አይነት አባት ነው ያለሽ? አባቴ በጣም በጣም ጥሩ ሰው ነው። ላይ በጣም ነው የሚሳሳልኝ ደግሞ ለእኔ በጣም ነው የሚወደኝ። ይህን ሁሉ ስራ ይደግፉሻል ቤተሰብ በደብ በዚህ ስራ የሚያበረታታሽ ማለት እናቴ። እናትሽ ናቸው? በዚሁ አጋጣሚ ለእናትሽ እና ለአባትሽ ያለፍ ክግለች ስ በጣም ማመስገኛዎቼ ናችሁ። በጣም ለአራን ናገር እችላለሁ ሁሌ። እና ግን በጣም ነው የማመሰግነው፣ በእናንተ ነው አላህ። ማመሰግን ባለኝ ነገር በምንም ነገር እንም ብያ አላቅም። ቆዩልኝ፣ አላህ የቆያችሁ። ምን አሁን ሙሉ ቀረፃውን እያለቀስክ እሱ ደርሳውና፣ ያው ቲክቶክ እንግዲህ፣ አሁን ሰሞኑ ደግሞ በጋራ ጀምራችኋል ነበርከት። እንዴት ነው በጋራ የመቀጠል ፍላጎት አላችሁ? አዎ፣ ኮላፕስ ሲሆን ቆዩ ነው ብዙ ጊዜ ኮላብ ላይ ጥሩ በኪ በደንብ ጎበዝ ነው በኪ ይዘ በደንብ ነው የሚተባበረኝ። እኛ ነው ምናምን ኮላብ ሲሆን ቆንጆ ነው ይወጣል። ቪዲዮም አሪፍ ነው። ከቲክቶክ ከሴት ከሴት ብሞት ይሻልኛል ከምነግራት ምን ለ በጭራሽ በተአምር ነው የማልላት፣ ግን ያው ታውቃለች። በደንብ ነው የምገረምባት፣ በጣም ነው የምገረምባት። በለዋል፣ ጎበዝ። በጣም በጣም ትለያለች። አድራቆት ወይ በለቅሶ ወይ በዝምታ ነው ግን ታውቃለች። በረከት አራት ኪሎን በጣም ነው ማደንቀው። ተስፋዬም አለ ግን በረከት ደግሞ አራት ኪሎ በጣም ነው ማደንቀው። እና ቤኪ በጣም ተስፋዬ ያው ያኔ ሰው ነው ብዬ ያኛውን ግን በጣም ጓደኛ በጣም ጎበዝ ነው። ፈጠራ አላት ኪሎ ይጽፋል ጎበዝ ነው። ፕሮሞሽኖቹን ሳይ ሁሌ ነው የሚገርመው በረከት አራት ኪሎ። እንደው በቀጣይ ለቲክቶክ ላይ ለሚሰማሩ ወጣቶች ምን ትመክሪያቸዋለች? ውጤታማ ስኬታማ፣ እንዲሁ ብዙዎቹ አሁን ላለመጀመር ስልክ የለንም ምናምን ነው የሚሉት። የኔ የመጀመሪያ ስልኬ ጀይቱ ናት። በጣም በመከራ ነው መስቀር ዘላ ምናምንና ባላቸው ነገር ይጀምሩ ነው ምለው፣ እና ተስፋ ሳይቆርጡ ስድብ ይኖራል፣ ቪው ማነስ ይኖራል፣ ብዙ ነገር ይኖራል እና ፍላጎቱ ካላቸው እንደሚችሉ ካወቁ፣ እኔ በቃ እስከ መጨረሻ ሳትደርስ ይግፉበት ነው ይግፉበት። አዎ ግፉበት። በጣም አመሰግናለሁ። ያልተባለ ነገር ካለ ድሉ ልስጥሽ? የለም። ዩቲናስ እንግዲህ ጥሬና ክበረሽ እዚህ እስቱዲዮችን ስለመጣሽ እና የኢድ አልፈጥር ልዩ እንግዳ ስለውሽ በጣም አመሰግናለሁ። ክብረት ይስጥልኝ ተመልካቾቻችን። የዛሬው የኢድ አልፈጥር ልዩ የበዓል ዝግጅት ይህን ይመስል ነበረ። መልካም ጊዜ ይሁንላችሁ። ኢድ ሙባረክ! ኢድ ሙባረክ!